ሰላም ሰላም፣ የኢትዮሃሁ ቤተሰቦች በዛሬው ትምህርታችን ደግሞ ይዘላችሁ የመጣሁት የአማርኛ ፊደላትን ከሀሌታሀ እስከ ብዙሃንሃ ድረስ ያሉትን የሆነው እየጻፍንን የምንለማመድ የሚሆነው ዛሬ በጣም ደስ የሚልና በቀላል የምትይዙበትን መንገድ ነው ይዘላችሁ የመጣሁት። እንዲሁም ደግሞ መማር ለምትፈልጉ ከዚህ ላይ ባስቀመጥ ነው ስልክ እየደወላችሁ መማር ትችላላችሁ። በአጭር ጊዜ ብቁ መሆን ትችላላችሁ። በ ቴሌግራም፣ በኢሞ፣ በዋትሳፕ ደስ ባላችሁ በየትኛውም የሶሻል ሚዲያ አማራጭ ከዚሁ ላይ ባስቀመጥ ነው ስልክ ወይም ቪዲዮ ላይ ባስቀመጥ ነው ስልክ በዚህ ስልክ እየደወላችሁ መማር ትችላላችሁ ማለት ነው። በአጭር ጊዜ ማንበብ መጻፍ እንድትችሉ እናደርጋችኋለን። ሰብስክራይብ ያላረጋቸውን በድጋሚ ሰብስክራይብ እንድታደረጉላለው። ወደ ትምህርታችን እንቀጥል። ወደ መጀመሪያው ስንሄድ የመጀመሪያው ፊደል ሀ ናት። ያው ሀ

ላ ሌ ል ሎ። መልካም። ከዛ በመቀጠል ማ ነው ሃመርኳ ወይም ሁና ግን በቅርጽ ተመሳሳይ ናቸው። ሃመርኳ የምትባለው ሃ ሁ ሂ ሃ ሄ ህ ሆ እሺ ው ሀ ሁ ሂ ሃ ሄ ህ ሆ ሆ ከዚችኛው ጋ ተመሳሳይ ናቸው። ሁለቱም ሃ ሃ ናቸው በቅርጽ ነ ይቺ ሀሌታ ሀ ይቺ ሐመር ሐ ትባላለች። ወደ ቀጣዩ ስኔት ደግሞ መ ነው መ ሙ ሚ ማ

ሶ እስከ ሶ ጽፈናል ማለት ነው። አሁን ከዚህ ላይ በዋናነት የምትይዙት ነገር እያንዳንዳቸውን እንዴት ልለይ ላይ ካላችሁ የአንደኛ ፊደሎች ምንም የላቸው ሰው። ሁለተኛ ፊደሎችን ስትላቸው ሙሉ ከጎናቸው ላይ ቅጥል አለባቸው። ሁ፣ ሉ፣ ሁ፣ ሙ፣ ሱ ቅጥል አለባቸው። ሶስተኛ ፊደሎች ደግሞ ከእግራቸው ዘወር ዘወር ያሉ ናቸው ማለት ነው። ከእግራቸው ሂን ይዋት ሊን ስታያቸው ከእግራቸው ትንሽ ዘወር ዘወር ያሉ ናቸው። አራተኛዎች ያው ኮመን የሚያደርጋቸው የለም ብዙን ጊዜ አንድ እግራቸው እጥር ይላል፣ አብዛኛውን ጊዜ። አምስተኛ ፊደሎች ደግሞ ባለ ቀለበት ናቸው ማለት ነው። ባለ ቀለበት ናቸው። በዚህ በቀላሉ መለየት ትችላላችሁ። በዚህ በቀላሉ መለየት ትችላላችሁ ማለት ነው። እሺ፣ ያው እስከ ጽፈናል። እሺ፣ ቀጣይ ደግሞ እሺ

ሺ ሾ ሾ ው ሸው ሹ ሺ ሻ ሾ የሸና የሰ ልዩነት ምንድንነው ይቺ ከለይ ያለችዋ ናት ማለት ነው። ይቺ ከለይ ያለችዋ አግድ መስመር ናት እንጂ ሰና ሸ ተመሳሳይ ናቸው። በቅስ ከላይ ያለችው አነች። በቀላሉ በዚህ መለየት ትችላላችሁ። እሺ ከዛ በቀጠል ደግሞ እስቲ ቀንን ጻፋት። ያው ቀ ቁ ቂ ቃ ቄ ቅ ቆ እሺ ያው

ኦ እሺ ያው እንግዲህ ከዚህ ጋር እንደምታዩዋቸው ቅድም እንደነገርኳቸው የአንደኛ ፊደሎች ምንም የላቸው። ሁለተኛ ፊደሎች ደግሞ ምን አላቸው? የሁለተኛ ፊደሎች ከጎናቸው ላይ ሙሉ ቅጥል አላቸው ማለት ነው። ያው እዩዋቸው፣ ሁለተኛ ፊደሎች ከጎን ከጎናቸው ላይ ቅጥል አላቸው። ሶስተኛ ፊደሎች ስታዩቸው ደግሞ ሪ እጥፍ ያለች ናት፣ ሌሎቹ ዘወር ዘወር ያሉ ናቸው። ዘወር ዘወር ይላሉ ማለት ነው። ከእግራቸው ከዚህ ከእግር ከእግራቸው አምስተኛ ፊደሎችን ስታዩቸው ምን አላቸው? እያንዳንዳቸው ቀለበት አላቸው ማለት ነው። እያንዳንዳቸው ቀለበት አላቸው። በዚህ በቀላሉ መለየት ትችላላችሁ። አራተኛ ፊደሎች ብዙውን ጊዜ ው እንደሳ፣ እንደሻ እንደነዚህ ባ በግራ በኩል ያለ አንድ እግራቸው ባለ ሁለት እግር ፊደል ከሆኑ እግራቸው ያጥራል። በዚህም በቀላሉ መለየት ትችላላችሁ፣ ባለ ሁለት እግር ከሆኑ። እንዲሁም በተመሳሳይ ሰባተኛ ሲሆን ደግሞ በቀኝ በኩል ያለው እግራቸው ያጥራል። በዚህ በቀላሉ እንዴት እንደሆኑ መለየት ትችላላችሁ ማለት ነው። በቀላሉ ምንም እንትን ሳትወዛገቡ እሺ። ወደ ቀጣዩ ስናልፍ ደግሞ ወደ ቀጣዩ ትምህርታችን ስናልፍ ደግሞ ተ

ቻ ቼ ቺ ቾ ቾ። እሺ ከዚህ ጋር እንግዲህ ተናቸ የሚለዩበት በአንድ ነገር ብቻ ነው። ይኸው ቼ ከአናቷ ላይ እንደዚህ አግድም የላትም። አንድ መስመር ብቻ ነው ከወገቧ ላይ ብቻ ነው ያላት። ጥል ከግና ከሁለት ላይ ነው ከላይ ያለው ነው የሚለያቸው፣ እና በዚህ ብቻ ነው እንጂ ሌሎች በቅርጽ ሙሉ ተመሳሳይ ናቸው። በዚህ መያዝ ትችላላችሁ በቀላሉ እ ከዚህ በመቀጠል ደግሞ እ ነን

ኙ ኚ ኛ ኜ ኝ ኞ ከነ ነና ኘ ምን ነው ልዩነታቸው? ልክ ከተናቸ ላይ እንዳሳይባችሁ ከላይ ያለችው አግድም መስመር ይኸው፣ ይቺ መስመር ከላይ ያለ ያለችው ቅጥላት ናት ማለት ነው። ልዩነታቸው ማለት ነው። ይኸው፣ የነና የኘ ይቺ ነች ልዩነት፣ ሌላ ምንም የላቸውም። ነና ኘ በዚህ ነው የሚለያዩት። ሌላ ተመሳሳይ ናቸው ማለት ነው። እሺ በዚህ እንደያደረጋችሁ አንደኛውን ካንደኛውን ካወቃችሁ በቀላሉ መያዝ ትችላላችሁ። እሺ በመቀጠል ደግሞ ብዙ ሃን ሃን እንጻፋት። ይኸው ሀ ሁ ሂ ሃ ሄ ህ ሆ እሺ በመቀጠል ያንዳንዳቸውን ቅድም እንደነገርኳቸው የተናየቸው ይሄ ነው ልዩነታቸው። የንናየኘም እንደዚህ ይሄ ነው ከላይ ያለችዋ ናት ከነና እነዚህ ሶስቱ ተመሳሳይ ናቸው። ይች ከጎኗ ላይ ነው ቅጥላቷ ያው እንጂ በሌላ በሙሉ ተመሳሳይ ነች። ይመሳሰላሉ። ተመሳሳይነት አላቸው። ከርታ እዚች ጋ ተሰርቻለሁ ነው፣ ዚች ነው፣ ያው ሄ ይች ነች፣ ተመሳሳይነት አላቸው። ሄ እና በቀላሉ በዚህ አይነት መንገድ መለየት ትችላላችሁ። ለዛሬ ይዘንላችሁ የመጣ ነው። ከዚህ ነበር ከሀ እስከ ብዙሃን ሀ ከሀ እስከ ሀ የሚለውን ይዘንላችሁ ዛሬ ይመጣናል። ቀጣይ ደግሞ ከነዚህ የሚቀጥሉትን በአሪፍ አቀራረብ ይዘንላችሁ እንመጣለን። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።